በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ትከሳለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይላት አስቀረት ይቻል ነበር። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ያለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወር ያለ የምን መንግስት። ተፈናቃይን መልስ ሲባል ተፈናቃይ በወታደር ይዤ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይልሃል። እውቅናን በተመለከተ ያለው ሁኔታ ምንድን ነው? ፓርቲ ሰራዊት የለው። በቃ የህወሀት ሰራዊት ስለተባለ የህወሀት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድሶ ነው። የመከራከር ነገር ነው። አንዱ ፈተና የሚያበዛው ይሄ ለምን ሆነ? ምንድን ነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል ፈልገ። ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው ምንም ርባና የለውም ማለት ነው። አዲስ ፓርቲ እያዋቀራችሁን የሚባለው ምን ላይ ደረሰ?